በዳውሮ ዞን የትምህርት ታሪክ ውስጥ ከ1973 ዓ ም ጀምሮ የመማር ማስተማር ሥራ እያከናወነ የሚገኘው የዋካ ሁለተኛ ደረጃና መሰናዶ ትምህርት ቤት አንጋፋ ትምህርት ቤት መሆኑ ይታወቃል። በዋካ ሁለተኛ ደረጃ ትምህርት ቤት ዛሬ ተገኝተናል። የዋካ ሁለተኛ ደረጃ ትምህርት ቤት እጅግ በጣም አንጋፋ የሆነ ስመ ጥር የሆነ ታሪክ ያለው ትምህርት ቤት ነው። በክልላችን ውስጥ እጅግ በጣም ቀደምት የሚባሉና በሀገር አቀፍና በዓለም አቀፍ ደረጃ እጅግ በጣም ተጽዕኖ ፈጣሪ ለሀገር ትልቅ ባለውለታ የዋሉ ዜጎች የፈራበት ትምህርት ቤት ነው። በዚህ ትምህርት ቤት ተገኝተን አሁን ያለውን የመማር ማስተማር ስራው በምን ደረጃ ላይ ነው ያለው የሚለው ነገር ለማየት ምልከታ እያደረግን ነው ያለ ነው። በትምህርት ቤቱ የተገኙ በክልሉ የማኅበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴ ከመምህራንና ከባለ ድርሻ አካላት ጋር ባካሄዱት የውይይት መድረክ ላይ እንደገለጹት የትምህርት ጥራትን ለማስጠባቅ በሚቻልበት ስርዓት ላይ ቢሮ ካለፉት ጥቂት ዓመታት ወዲህ ከባለ ድርሻ አካላት ጋር ተቀናጅቶ እየሰራ ይገኛል። ትምህርት ጥራትን የምናመጣ ከሆነ ከመምህራን ጋር መነጋገር፣ መወያየት፣ በጋራ ደግሞ ለጋራ ግብ አብሮ መስራት ምንም አማራጭ የሌለው ጉዳይ ነው። ምክንያቱም መምህር ነው ትውልድን የሚቀርጸው። ከእናንተ ጋር በደንብ መተን በመነጋገራችን በመወያየታችን በጣም እድለኞች ነው እውነት ለመናገር ማለት ነው። ግን ውይይታችን ምንን ነው ማዕከል ማድረግ ያለበት? ሁል ጊዜ ማሳካት ያለብን የጋራ ግባችን ምንድን ነው የምለው ነገር ላይ በደንብ በጋራ መስራት። ምክንያቱም እኛ በጋራ የምንሰራት አንድ ሀገር ናት። የጋራ ሀገር ለመስራት ደግሞ ትውልድ ነው የሚገነባው። ትውልድ የሚገነባው ዋና ኃይል ደግሞ መምህር ነው። ትልቁን ኃላፊነት የሚወስደው ማለት ነው። የትምህርት ልማት ስራዎችን ለማሳደግ የትምህርት ቤት ውስጥ ገቢ ማሳደግ ላይ ትኩረት ተሰጥቶ ሊሰራ እንደሚገባም ገልጸዋል። በዚሁም እንደ ሀገር የተቀመጠውን ትምህርት ለትውልድ ንቅናቄ ዓላማ ለማሳካት ክልሉ በትምህርት ቤቶች የልማት ስራዎች ላይ ቅድሚያ ሰጥቶ እየሰራ ይገኛልን ብለዋል። እያየን ያለ ነው ተሞክሮ እውነትም ትምህርት ቤቶች ለገጠር ትራንስፎርሜሽን ማዕከል መሆን የሚችሉ መሆናቸውን በተጨባጭ ያየንበት ነው። እዚህ አሁን የተገኘንበት ቦታ በክረምቱ አጠቃላይ ትምህርት ቤቶቻችን ያላቸውን ማሳ በቴክኖሎጂ ማረስና ምርታማነትን ማሳደግ፣ ከዚያም ከሚገኝ ገቢ ደግሞ የትምህርት ቤቶችን ደረጃ ማሻሻል መቻል አለብን ብለን ያወረድናቸው እቅዶችን በተግባር ተርጉመው ከ3.5 ሄክታር በላይ ማሳ በተሟላ ቴክኖሎጂ በስንዴ የለማበትን ማሳ ነው እያየን ያለ ነው ይሄ። በዚህ ሂደት ውስጥ በከተማ አስተዳድሩ ውስጥ ያሉ አርሶ አደሮች ጭምር በማህበር ተደራጅቶ ከትምህርት ቤቱ ጋር እየሰሩ መሆናቸው የቴክኖሎጂ ተግዳሮት ላይ ያለውን ችግር ለመፍታት ትምህርት ቤቶች ለገጠር ትራንስፎርሜሽን ማዕከል እየሆኑ እንዳሉ የሚያሳይ ነው። በውይይት ወቅትም ከመምህራን የተለያዩ ጥያቄዎችና አስተያየቶች የተነሱ ሲሆን በዋናነት በደሞዝ እና ጥቅማጥቅም ዙሪያ የሚስተዋሉ ክፍተቶች በትምህርት ስራ ላይ አሉታዊ ተጽዕኖ እያሳደረ እንደሚገኝ ከትምህርት ቤቱ መምህራን መካከል መምህር ሰላም ተስፋዬና ወርቁ ወላንቾ ገልጸዋል። በተጨማሪም የመምህራን ደረጃ እድገትና የእርከን ውዝፍ ክፍያ በተመለከተ ያልተመለሰ ጥያቄ መሆኑን በማስረዳት ችግሮቹ ሊቀረፉ እንደሚገባም መምህራን ጠይቀዋል። የቢሮ ኃላፊ ከመምህራንና ከትምህርት ባለሙያዎች ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን ለቀጣይ ክልሉ ወስዶ የሚያከናውናቸው በርካታ የቤት ስራዎች መኖራቸውንም ጠቁመዋል። እነዚህን የተስተዋሉ ችግሮችን ከመቅረፍ በተጨማሪ በትምህርት ቤቶች የውስጥ ገቢ ለማሳደግ የልማት ሥራ ትኩረት የሚሻ በመሆኑ ሁሉም በጋራ ተጋግዞ መስራት እንዳለባቸውም አሳስበዋል።